ማስረጃ የመጣበትን መረጃ የመጣበትን ነገር እንኩ ብለ ስታስተምር ኢና ሊላህ ብሎ ጭንቅላፉን ይይዛል። ህዝቤ ጉድመት ቶለሃለ አሁን ነው ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ምን እያለ እንዳለ ሰምታችኋል። ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል። እናንተ እየሰማችሁ ነው። እንዴት የሰው ልጅ በዚህ ደረጃ ፈጣሪ ጋር ደፋብ ይሁን የሚችለው? የውመ ዩክሸፉ አን ሳቅ ማለት ምን ማለት የአላሁ ስብሃነሁ ወተአላ አባቱ በሚከፈትበት ዕለት ላ ሐውለ ወላ ቁወተ ኢላ ቢላህ። ከዚህ ሌላ ምን ልንል እንችላለን? አላህ እግር አለው ሲባል ቀጥታ ጭንቅላታቸው ወዴስ የሚመጣው ይህ እግር ቀደም አለው አላህ ተረከዝ ምንድን ነው ማስረጃ ኢና ሊላህ ብሎ መሸማቀቅ ነው ወይስ ማስረጃ መፈለግ ነው የሚያስፈልገው? ማስረጃ ምንድን ነው? ማስረጃ አላህ ጀነትንም ጀሀነምንም እሞላለሁ ብሏል። ጀነትን ከሞላ በኋላ ጀሀነም የውመን ቁሉ ለጀሀነም ሀል ኢምተላእቲ ለጀሀነም እንላታለን አለ ሞላሽ? ወይ ወተቁሉ ሀል ምን መዚድ ወይ ሚጨመር ካለ ቀበላለሁ ትላለች ጀሀነም። የዛኔ አሉ ፈይደ ረቡና ጌታችን አለ ቀደመ በእግሩ ሲረግጣት ከተቁሉ ቀጥኝ ቀጥኝ በቀኝ በቀኝ ትላለች አለ። እግር የሚባለ ነገር እዚህ ጋ ተገልጿል። እኛ ወስፉን ማስቀመጥ ግን አይፈቀድልንም? ምን አይነት እግር ነው ያለው አናቅም። ለምንድን ነው የማናቀው? አልተነገረንም። እንዲህ የሆንስ ብለን ብንናገርስ፣ ማን ፈቀደልን? ይህንን ስለምንድነው የምንናገረው? የተነገረን ይሄ ስለሆነ በቃ ይሄ ነው ትክክለኛው ነገር እጃአለው አላህ አው እጃለው የነረረ እንዲሁን ታዋጣ ወለው ከሪሃል አህባሽ አህባሽ ቢድሪል ቢጠላም እጃለው። የአህባሽን መማረርና መገረም አይደለም እኛ የምንፈልገው። አላህ ኢብሊስን ቀጥታ ሲያናግረው፣ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ በእጄ ለፈጠርኩት ፍጡር አደምን በእጁ ፈጥሮታል ሰይ ሀዲስ ላይ በእጁ እንደፈጠረው ይሄ ቁርአን ያረጋግጣል በእጄ ለፈጠርኩት ፍጡር ለአደም ስገት ስለ አልሰግደም ለምን ያልከው በእጁ የትኛው እጅ ምን አይነት እጅ እንደዚህ ብለን እናገራለን እናገራለን አንናገርም እጁ ምን አይነት ነው አናቅም እንደዚህ ቆዳ የለበሰ ስጋ ያለው አጥንት ያለው እንደዚህ ሚጠጣጠፍ ምናምን? እንደዛ ውስጥ ከገባው ወስፍ ካስቀመጥ ከይፊያን ካስቀመጥ ትከፍራለ ለአላህ ተጅሲም አካልን አካል ወስቶ አድርገ እንዲህ ነው ብለ በግብ በምሳሌ ማስቀመጥ ያከፍራል። አይቻልም ብቻ እኳየለም ያከፍራል። ማ አንዘላ አላሁ ቢሃ ሚን ሱልጣን አላ፣ በዚህ ነገር ላይ መብት ያልሰጠህን ነገር አትናገርም። አላህ የመጣውን ነገር ትቀበላለ።